ጩፌ ምዝዝ አድርጎ ጡቶችን ሲቆርጠው ልብሽ ላይ ጣል አድርጎ ደረሽን ሲቀደው ንገርኝ፣ ቲ እንዴት እንዴት ቻልሽው ውሻ እንኳን ሲበላ ነፍስ አጥፍቶ ነው። እነዚህ ፍጥረቶች አምሳ የሚላቸው ጎጃም ጉድ ሰማ አሉ ጉድ ሰማ ሀገሬ ሴት ልጅ ታረደች እንደ ኮርማ በሬ። ምናለ ሽፈረው ምናለ በላይ ጡቶቿን ሲቆርጠው አዲስ ቅደም ላይ ንገሩት ለእጅጉ ለበላይ ቀኝ እጅ ወገን ተንገሽክሸዋል ብሎታል እጅ ጩፌ ምዝዝ አርጎ ጡቶሽን ሲቆርጠው፣ ልብሽ ላይ ጣል አርጎ ደረሽን ሲቀደው፣ ንገርኝ እቴ እንዴት እንዴት ጀርው፣ ውሻ እንኳን ሲበላ ነፍስ አጥፍቶ ነው፣ እነዚህ ፍጥረቶች አምሳያም የላቸው። ጎጃም ጉድ ሰማሉ፣ ጉድ ሰማ ሀገሬ፣ ሴት ልጅ ታረደች እንደ ኮርማ በሬ፣ ምናለ ሽፈረው፣ ምናለ በላይ ጡቶቿን ሲቆርጠው፣ አዲስ ቅደም ላይ ንገሩ ለእጅጉ ለበላይ ቀኝ እጅ ወገን ተንገሽክሸዋል ብሎታል እጅ እያለ እየተፈራራ ነው።